ላሉ ሴቶች ሁሉ ይወዱሃላሉ። ኦ ማይ ጋድ ሶሪ፣ ቅመሟ፣ ከቡርኬ ውጭ ማንንም ማየት አልፈልግም። ጋይስ፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ቡቡዬ፣ አሳሳሙ ብቻ ይበቃል። ዳበስ አድርጎ መለስ። እንዲህ አሳሳሙ ብቻ እን ይማርካል። ማነው ደግሞ ዛሬ የሸጠርሽብን ቅመሟ? መቸስ

ቅመሟ እንግዲህ ከዚህ በፊት ቡቡዬ ነበር እንግዲህ ሴቶቹን ጀርባቸውን እያሳየ ይዞልን የሚመጣው። አሁን ደግሞ እስኪ እኔ ልጀርባችሁ። ምንድነው ችግራችሁ? በኔና በብሩኬ መካከል ምን ማምጣት ፈልጋችሁ ነው? እየተከፋፈላችሁ አስቸግራችሁናል፣ ብለው ትላንትና ሪዝናቸውን ሲያቀርቡ ነበረ። ቡቡዬ ቻብስ ኳ አይለቅም። ይሄ የሚከንፈሯ ቀይ ስለሆነ ነው እንዴ? አታስጠቁራታ፣ ቡቡ ተውንጂ። አውቄ ነው እንስቃለን፣ ነው ጋይስ እና እዚህ ጋ ይሄ እየተናገሩ ያለው ሙዚቃ ስላለው ነው ያጠፋሁት። ና ምንድን ነው በኒና በሀይሚ መካከል ችግራችሁ? ቲክቶክ ላይ እያንዳንዳችሁ በእኛ ምክንያት ኢሹ ሆናችሁ እኛ ኢሹ ሆነን እየተጨቃጨቃችሁ ነው ብላ ሃይሚ እንግዲህ ሀሳቧን እየገለጸች ነው። እዚ ጋ እኛንን ኢሹ በእኛ ምክንያት ነው ለምንድን ነው ምንድን ነው ችግሩ? እኛ እንደማንም ዩቲዩበር ካፕሎች ሆነን መስራት አንችልም ወይ? የፈለግነውን ሴትም ሆነ ወንድ አምጥተን ማሰራት መስራት አንችልም ወይ? ቤተሰብ ለምንድን ነው ማትረዱን? ነው እንግዲህ ጥያቄው ማለት ነው ቤተሰብ ማለት እነሱ ግልጽ አድርገው ባይናገሩም፣ እኔ ግዛ ልጌ ንገራቸው። ብሩኬም ሴት ይዞ መጣ ማለት ያገባታል ያፈቅራታል ማለት አይደለም። ሀይሚዬም ወንድ ይዛ መጣች ማለት ታገባዋለች ወይም ትወልዳለች ፍቅረኛ ማለት አይደለም። እነሱ ፍቅራቸውን በውስጥ ጨርሰዋል። በቃ ሀይሚና ብሩኬ ጀስት ምን ልበላችሁ፣ በቃ ልባቸውና ልባቸው አንድ ነው። ማንም ወንድ መጣ፣ ማንም ሴት መጣ፣ እናንተ በኔጌቲቭ አታዩት በፖዘቲቭ አታዩት። በቃ በፈለጋችሁት አይነት በመጣላችሁ፣ ደስ ካላችሁ ታዩታላችሁ፣ ደስ ካላችሁ ታላችሁ። እነዚህ ልጆች እኮ ከሌላ ከተለያየ ሰው ጋር ካልመጡ አንደኛ፣ ቻናል አንድ አይነት ነገር ስታዩ ሰብስክራይቡ ራሱ አይመጣም። እኔ አሁን ሁሉ ጊዜ ስለ ነቡርኬ ስለማላወራ ሁሉ ጊዜ ስለ ነቡርኬ ና ስለ ሀይሚ ብቻ ስለማወራ ነው ሰብስክራይቤሬ የእንትን ማይ የማይጨምረው የማይጨምረው ስላችሁ እግዚአብሔር ይመስገን፣ ይበቃል። ግን ምንድነው ሁሌም ማውራው ስለ ብሩክና ስለ ሃይሚ ብቻ ነው። የሌላ ሰዎችን ቻናል አላመጣም፣ ሌላ ሰዎችን አላመጣም። እያያችሁኝ ከሆነ ብዙ ጊዜ ሀያ ሺ የማትገቢው ተንኮል ስላለች ነው ምናምን ትላላችሁ። እኔ ግን እግዚአብሔር በሚያውቀው እውነት እኔ ሃይሚና ብሩኬ ፈጣሪ እንደው ፈጣሪ ብሎ ዙፋን ላይ ያስቀምጦ ያሳየኝ። ምን ጊዜም ቢሆን ለሀይሚና ለብሩኬ አረ በስማ ጠላታቸውን ለራሱ መልካም ነገር እንዲያስብላቸው ማድረግ ሰው ነኝ እኔ። ፈጣሪ ካለ ማለት ነው። ግን ሁሉም ነገር የእግዚአብሔር ፍቃድ ነው። ውድ ቤተሰቦች እና ሀይሚና ቡርኬ ደግሞ እግዚአብሔር የተመሰገነ ይሁን። የሰው ልጅ ብዙ ነገር ይፈጠራል። ኩርፊያ ምናምን ተራ ነገር ነው። የሚያፈቅራቸው ሰው ደግሞ ያኮርፋቸዋል። ብዙ ነገር ይሆናል። እናንተ አሁን ከትናንት ወዲያ ብዙ ነገር ነው ያሰባችሁት። ግን ትናንትና ላይብ ላይ ደስ የሚል ጊዜ ነበረ። በስማ እኔማ እንደው ከ የሴት ጭንቀት ድብርት ራሱ ነው ያስለቀቁኝ ማታ ላይብ ላይ እነሱን አይን አይናቸውን አፋፋቸውን ሳይ ማለት ነው እግዚአብሔር አንዳንዶች ሴቶች የመጡ ብርጌን ወዳለው እያሉ ሃይሚን ሲያዩ ሲያፍሮ ሲሽኮረመሙ ምናምን ብቻ በጣም ደስ ጊዜ ነበረ። ማርያምን እንደው ጭንቀቴ ርስት አስደረጉልኝ። በዚህ አጋጣሚ በመሀል ገባሁ ይቅርታ አድጉልኝ። እንዴት ሆነሽ ምናምን ያላችሁኝ እህቶች አላችሁ፣ በጣም በጣም ከልብ ነው የማመሰግነው። እውነት በውስጥም ተጨንቃችሁ ተጠባችሁ ያወራችሁኝ እኔ እናንተ ንዥ እናንተ ቤተሰቦች እያላችሁ እግዚአብሔርን አገር ራሱ ባዶ ጀንብት ልከይላ ራሱ እኔ ኮራለሁ በእናንተ ማለት ነው። ምክንያቱም ከእናንተ ጋር ሰራለሁ ከእናንተ ጋር ለወጣለሁ። ማርያምን እንደዚህ ብላችሁ የሰጣችሁኝም ሀሳብ አስተያየት አለ በእናንተ ኮመንት ማለት ነው። ብዙ ነገር ጭንቅ ጭንቅላቴ በቃ ፍሪ እንደሆነ አድርጋችሁኝ ኮመንታችሁን አንብቤ እንዲሁም በውስጥ የምታጽናኑኝ በጣም በጣም በቃ ተጨንቃችሁ ያጽናናችሁ ሆነት በያላችሁበት ፈጣሪ ይጠብቃችሁ። በጣም በጣም አድርጌ እንጃ በተለይ በኮመንት የጻፋችሁልኝ ኮመንታችሁን አንብቤ ከብዙ ዲፕሬሽን ውስጥ ከብዙ ጭንቅና የሆነ እንደዚህ በቃ አልቅሳችሁ ማይወጣላችሁ እንደዚህ አይነት ስሜት ያስተወኝ ኮመንት አለ የጻፋችሁልኝ እህቶቼ በጣም አድርጌ ነው የማመሰግነው። እናንተ ስላላችሁ ደግሞ ምንም ምንም ምንም ምንም አይመጣም። እንኳንም በጨረቃ ፋሚሊ ምክንያት ብዙ እህት ወንድሞች አስተዋውቆኛል። እግዚአብሔር ይመስገን። በጣም ነው ማመሰግነው። ብቻ ፈጣሪ ባላችሁበት ይጠብቃችሁ። የሰው ምስጋና ዋጋ የለውም እና እግዚአብሔር ብቻ የልባችሁ መሻት ይሞላላችሁ። እውነቴን ነው የምላችሁ። እኔ ስለ ኮመንታችሁን አንብቤ እንዴት እንደ ተጽናና እኔ ነኝ ማቀው። ከዛ ደግሞ ትናንትና ደግሞ ነቡርኬ ላይ ብላይ ሳያቸው ለምን ትጣላላችሁ? በቃ ሺህ ዓመት አንኑር ነገ እንሙት ዛሬ ሲል በጣም ነው ደስ ያለኝ። እግዚአብሔር እውነት እኮ ነው፣ እኛን እንጨነቃለን እዚህ የሆነ ነገር ተፈጠራ፣ ሰው ግን ጤናውን አጥቶ እንደገና ደግሞ ሳያስበው ሞቶ የሚያድርም አለ። ስለዚህ ተመስገን አለ ማለታችን እና እግዚአብሔር ለመልካም ነው። ምንም ነገር ምን ፈተና ሲመጣ መጠንከር ነው ያለብን እና ይሄን ጥንካሬ ደግሞ እናንተ ናችሁ ያሳያችሁ፣ እናንተ ናችሁ የጻፋችሁልኝ። በመሀል ገብቼ ልሰጥ የመጣሁት ሀሳብ ስለቅመማ ነው፣ ግን ደግሞ በመሀልም ይሄን ነገር መመለስ ስላለብኝ ነው። ቤተሰቦች ያው በካሜራ ፊት ለመቅረጽ ስላልተመቼ ነው። አትቀየሙኝም ብዬ ተስፋ አረጋለሁ። አንድ ቀን ደግሞ እንግዲህ ሲመቻችልኝ። አላቅም ምን እንደምታስብ ሴትዮ፣ አላቅም አላገኝ አላገኘኋትም፣ አልተያየንም። ምክንያቱም እሷ ማታ እኛ ስንተኛ እሷ ትገባለች። ከዛ ጠዋት ቀኑ ሙሉ ተኝታ ትውላለች። ማታ ስንተኛ ትወጣለች። አለያትም እና ብዙ አንገናኝም። የሆነ ነገር ሲፈጠር ምናምን ብቻ ነው የምንገናኘው። ሌላ የሚቆጣጠሮች ቤት ውስጥ ሴት ልጆቿ ትልልቅ ናቸው እና አሮጊት እናተዋለች እሷ ነች። በቃ እሷን እየሰማች ነው ብዙ ነገር የምታደርገው እንጂ፣ ከዛ ውጭ እሷ ጋር ምንም ያገናኘ ነገር የለም። ግን የሆነ ነገር ሲፈጠር ያው የሰው እነሱን ተከትላ ነው የምትናገረው። በዛ ምክንያት ሶ አላዩዋትም፣ አልተገናኘንም። ተገናኘንም እንዴት ሆንሽ ያላችሁኝ የጠየቃችሁ ልጆች ስላላችሁ ነው ውድ ቤተሰቦች እና በጣም አመሰግናለሁ። እናንተ ስላላችሁ ምንም አልሆንም። ምንም አገር ብገባ ምንም ምንም እንደማይሰማኝ ተሰማኝ። ማርያም፣ ኮመንታችሁ አጽናንቶኛል እና ዛሬ ቅመሟ የማንን ሸበላ ነው ይዛልን የመጣችሁ? አይደን የማን ሸበላ ይዛ እንደመጣች አላቅም። እንግዲህ እንዴት እንዴት እንዴት ነው ነገሩ ነገሩ እንዴት ነው ቤተሰብ አይ ማታ ነው ምፎግርህ። ማታ እቺ ነው የምፎግርህ፣ ማን እንደሆነ አሁን አልፎግርህም። ግን ማለት ነው ቡቡየን ባየውበት አይኔ እሱን ሳየው ማለት ነው አይኔ ድብዝዝ አለ። በቃ አይኔ ክድን ያለው እውነት፣ መነጽሬን አስወልቆ ነው ያሳየኝ ማለት ነው። በዚህ አጋጣሚ ለምን ቅመማ ቅመማ ቡቡዬ ላይ ልጥፍ ስትጎ ግርማ ሞገስሽ ራሱ ውበትሽ ራሱ እንዴት እንደሚወጣ ማለት ነው። ለስራ እንቀበለዋለን ለሌላ ነገር ግን አንቀበለውም። ቅመማ እኔ አለስማማም በበኩሌ እንዴ፣ እንዴ ቡቡዬን አይቼ እሱን ባየሁበት አይኔ ረበስማም እ ሚጥሚጣ በጨምር ይሻለኛል እሱን ከማይ ማለት ነው ም ለምን ንቄው ሳይሆን ማለት ነው ከሃይሚ ጋር ማየት አልፈልግም ከሃይሚ ጋር ብሩኬን ብቻ ነው ማየት የምፈልገው። ከብሩኬ ጋር ማንንም ማየት አልፈልግም። ባይዘ ወይ ማለት ነው። ግን ቪዲዮውን ሳ ላይ የክፉ ነገር አልናገርም። ቢ ደግሞ ወይ ዘመዷ ወይ ደግሞ እሷ የእሷ ነገር አዲስ የምታሳድገው ቻናል የምትከፍትለት ሰው ከሆነ ስለሚቆጨኝ መጥፎ ነገር አልናገርም። ግን ግን ከብቡ የውጭ ጭምድድ እኔ አይመቸኛም፣ አይመቸኝም። ቤተሰቦች እናንተስ ምን ተሰማችሁ በዛሬው በዚህ በዚህ ፎቶ ምን ተሰማችሁ? አይ ሀይ ሚሻ፣ የቡሩኬን አክታም ተሽቁጭ አደረግሻለ። ምን አለ ድንጋይ ላይ ብትወጪ እንደዚህ በለጥ፣ ልክ እንደ ቡሩኪ። አሁን እንዴት ነው ሴቶቹን ከታች ነው የሚያያቸው፣ ወደታች ነው የሚያያቸው። አንቺም ወደታች እንድታያቸው ድንጋይ ላይ ብትወጪ ጥሩ ነበር። ኤኒዌይስ፣ ያው የወንድ ልጅ ስታይሉ ነው። ግን ግን አይ አልታየኝም። ይቅርታ፣ ይቅርታ ቅመሟ ይቅርታ አድርግልኝ። እኔ ምንም ምንም ሊታየኝ አልቻለም። ምንም አስተያየት አልሰጥሽም። ከባልሽ ጋር ግን ማታ ያሳለፍሽው ነገር በጣም በጣም ደስ የሚል ጊዜ ነበረ። ደስ የሚል ቆይታ ነበረ። ወይኔ እነዚህ ልጆች አንድ ቤት ቢኖሩ ሁሉ ጊዜ ማታ እንደዚህ ቢመጡልን ብዬ ተመኝቻለሁ። እኔ ራሱ ማለት ነው። እማን ቤት እንደሆኑ ግን አላውቅም። ትናንትና ዊና ቤት ነው ምናምን እያላቸው ነበረ። ከዚህ በፊትም ሁለት ጊዜ ላይ ገብሶበታል ያንን ቦታ ብሩኬ፣ አንዴ ከቀመማው ጋር አንዴ ብቻውን ከጓደኞቹ ከጀማው ጋር የዚያን ግን ሆቴል ነበር ነን ነበር ያለው። አይዱን አላውቅም ግን እንትና ዊና ጋም ሊሆን ይችላል። ዊና ስቱዲዮ ሰርቷል እንደምታውቁት፣ ብዙ ሰው እየሄደ ኢንተርቪው ያደርጋል። እኛንም ኢንተርቪው ለማድረግ ያብቃን። እንዴ ኦ ከማንና ሳለ ሙታጅራማን ከአዲስ አበባ ሁለት ሰዓት ነው ምናምን መንገድ ነች ብላለች የተንቢ እንሄዳለን እንዴ እንቀላቀላለን። ምን ችግር አይደል፣ ቤተሰብ ብቻ ጤና ያርገን። አገራችንን ጤና አገራችንን በሰላም በጤና ያቆይልን፣ ሰላምን ያምጣልን። ብቻ አሁን ሁሉም ስደተኛ ወደ ሀገር ለመግባት ሲያስብ የሀገሪቷ ሁኔታዋ ነው የሚቆጨው። ምን እንሰራለን ሄደን ቁጭ ማለት፣ ያ ነው በቃ የሚደብረው። ከዛ ውጭ ምንም የሚደብር ነገር የለም። ቤተሰብ ብቅ፣ እሱ ብቻ ነው። እሱን ደግሞ እግዚአብሔር እንግዲህ በቅርቡ ሀገራችንን ሰላም ያርግልን። ቡታጅራ ደግሞ ያው እንደዚህ ግርግር ያለ አይመስለኝ እስካሁን ደስ የቡታጅራ ስም ሲጠራ ሰምሁም የሚጠራው ወሌ ደሴ ከምቦልቻ፣ እንዲሁም ሸዋ እንዲሁም ሸዋ ረቤት የተወለድኩብሽ ሀገሬ ደብረ ሲና እዛ ነው። እንደዚህ አይነት ነገር ወከባ፣ ግርግር ያለው ማለት ነው እንግዲህ እሱን ደግሞ በቅርቡ ሰላሟን ይመልስልን። ሰላሟ ከተመለሰችልን እኛ የደብረሲና ቆሎ በልተን መኖር እንችላለን፣ ትላላች ቤተሰብ አይደለ እና፣ ለማንኛውም ዛሬ ቅመሟ ይዛ የመጣችው ማን ነው? ምንድን ነው ጥያቄ? ነው ከቡታ ጀራ ታዳጊ ነህ ወይስ አጨብጫቢ ነህ? ማን ነው? የማን ነ? ጠንበለል ጠንበለል ልበለው ወይስ ምን ልበለው? ኧረ የምን ጠንበለል? ገምሽ ገምሸሬ ብየዋለሁ። እኔ ምንም አላልኩትም። እናንተ እኔ ምንም ማታ ማታ ሳይሆኑ ነው፣ ግን እንደዚህ ጀርባው ነው አይቼ፣ ኧረ ሱሪ ያተጣጣቀ ያቅም እኔ ወንድ ልጅ ከኋላው ሱሪው እንዲቁርብ ሲል ምናምን አልወድ በቀቆፍ ጠን አለ አይደለ በቀበቶ የሚያስር ወንድ ነው እኔ የምወደው። ወገውን በቀበቶ ጠበቅ ያደረገ ወንድ እንጂ ቀበቶ ያላረገ ወንድ ምናምን እንደዚህ ሹራብ የሚለብስ ወንድ እኔ ነጠላ ነው የሚመስለኝ። እኔ ነጠላ ወንድ አልወድም። ይቅርታ አድርጉልኝ። ነጠላ ስላችሁ ውበት ምናምን ሳይሆን ውበት ሳይሆን አላደ እንደዚህ ዝም ብላችሁ ቀለል የሚላችሁ ወንድ በቃ ከበድ ጀነን ውበት መልክ ምናምን ሳይሆን በቃ እንደዚህ በቃ በተፈጥሮ ማነው ቀጭን የሆናችሁ እንግዲህ፣ በልታችሁ ለመወፈር ሞክሩ እና ጀነን ጀንበር ስትሉ ላይን ሞላ ትላላችሁ። ብሩኬን አታዩትም? ከሰርጉ መሀን እንኳ ማለት ነው። ካሜራውም እሱን ነው የሚያሳድደው። እሱም ደግሞ ከካሜራው ላይ አይጠፋም። በቃ ፈልጎ በቃ ካሜራው ሲይዘው እንጂ የኛ የኛ ጠንበለል ኩሩ ማለት ነው። የሀይሚ ንጉስ ጀምነን ሲልበት እኮ ኦ ማይ ጋድ እንዴ ደስ እንደሚል ሶ ትላላችሁ። ያ ወንድሜ ነው እንደ ያሞገስኩት የሀይሚ ንጉስ። የኔ ወንድም ነው እንደዛ ያልኩት። የብዙቻችሁም አላችሁ እህቶች አላችሁ። በነገራችን ላይ ያው የምታሞግሱት በቲክቶክ በቃ እንዴት እንደምታስጫፍሩት፣ እንዴት እንደምታረጉት ኦ ማይ ጋድ። በዚህ አጋጣሚ በጣም አርጌ ነው ማመሰግናችሁ። የሰው መውደድ በዚህ ልክ ይስጣችሁ ነው የምለው። እንዲሁም ደግሞ ጥላቻ ያለባችሁ ደግሞ በሀይሚን በኩል ሆነ በብሩክ በኩል ጥላቻ ያለባችሁ ልቦና ይስጣችሁ ነው የምለው። ሌላ ምንም አልልም። ያው እንደተናገሩት ጥላቻ ለማንም ምንም አይጠቅምም። አንድ እንድትሆኑ ነው የምፈልገው። እኛ ወደ ማን እንሆን ብለው እነሱ ራሱ ግራ ሲጋቡ ነበር። ትላንት አይቷችኋቸው ከሆነ ወደ ማን እንሆን፣ በጣም ግራ ያጋባል። ምንም እኮ የሚያጣላ ነገር የለም። ግራ ይገባኛል ብሏል ብሩክ ማለት ነው እና ዛሬ ደግሞ እንግዲህ ሲ የብሩኬን እስኪ የብሩኬን ተሳዳቢዎች እኔ ላግዛቸው። ባሌን ጨረሱብኝ እኮ እየተሳደቡ፣ ምክንያቱም በቃ እንዴት ትግሱን አስጨረሱት። እስኪ ደግሞ እኔ ላግዝህ ብላ ነው በቃ የባሏን ቀንበር ቅመሟ ማለት ነው ግልብጥ አርጋ ወደ ራሱ አርጋ የመጣችሁ ማለት ነው። እንዳይመስላችሁ ይመስላችሁ ብሩክ ልት ጎዳ መስሏችሁ እንዳይመስላችሁ። ይመስላችሁ ነገሩ ደስ ነው የሚላችሁ። ሀይሚኮ እንዲ ሌላው እንዲዛ ሲመጣ ብሩክ የሴት ይዞ ሲመጣ ጥንም የሚያማችሁ የሚያንገበግባችሁ፣ ሀይሚ የማይዛት ሲመጣ ጎሽ ጎሽ፣ ጀግናዋ ጀግናዋ ነው የሚሉት ማለት ነው። እነዚህ ደግሞ ማለት ነው ለሀይሚ የማይጠቅሙ ለብሩክም የማይጠቅሙ እነዚህ ማለት ነው። ገባችሁ? የሁለቱንም አንድነት የሚፈልግ ሰው በብሩኬ በኩል በሀይሚን በኩል ማንም ሰው እንዲመጣ አይፈልግም። እርግጠኛ ነኝ ዛሬ መጥፎ ነገር የተሰማቸው ስሜት ሊኖር ይችላል። ቤተሰቦች ግን ያው ቅመዋ እንዴ እንደማታረግ ታውቃላችሁ። ውድ ቤተሰቦቼ፣ ያለውን ነገር ማታ አብረን የምናየው አብረን ሀሳብ የምንሰጥበት ይሆናል። ወይ ብሩኬ ፕራንክ ተደርጎ ነው ወይ ብሩክ ራሱ ፕራንክ አድርጓት ነው። ይሄ ፎቶ እንትን አይልም። በፎቶ ምንም አስተያየት መስጠት አንችልም። ቪዲዮን ካየም በኋላ ብቻ ነው ሀሳብ መስጠት የምንችለው፣ ውድ ቤተሰቦች እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እንግዲህ እንደ በፊቱ ሰዓቴን ጠብቄ አለቅም። ባገኘሁት አጋጣሚ ባገኘሁት ሰዓት እመጣለሁ። በመጣው ሰዓት ግን ቪዲዮዬን አይታችሁ ላይክ፣ ሰብስክራይብ፣ ኮመንት የምታደርጉልኝ ልጆች በጣም አርጌ አመሰግናለሁ። ያላረጋችሁልኝ ልጆች ደግሞ ለማድረግ ሞክሩ። ሀያ ሺህ አስገቡኝ። እና እንግዲህ እግዚአብሔር የፈቀደው ሁሉ ነገር ይሆናል ማለት ነው ውድ ቤተሰቦቼ ስላስጨነቅኳችሁ አንዳንድ ደግቶቼ በጣም በጣም ይቅርታ ቅርታ እኔ በሰአቱን ም ደንግጬ ስለነበር ነው አሁን ግን ያው እናንተው አጽናናችሁኝ እናንተው ናቸው ያጽናናችሁኝ በኮመንታችሁ እንዲሁም በውስጥ ማለት ህመሙን ያልተናገረ ሰው መድኃኒት አይገኝለትም ይባላል ስለዚህ እኔ ተጽናነቻለሁ እንድበረታ እሆኛለሁ በቃ ይሄ ቢሆን ይሄ ነው እንደዚህ ቢሆን እንደዚህ ነው በቃ የሆነ ወሳኝ ሰው ሆኝ ያለሁ ታውቃላችሁ። በፊትማ ፈርቼ ነበር። ድንገት የሆነ ነገር ሲያስደነግጣችሁ ምንም ሳታስቡት ይህን ያህል አመት ቆይታችሁ በጣም ነው የሚያስደነግጠው። አሁን ላይ ግን በቃ ብዙ ወጣችሁ፣ በቃ የደረሰባችሁን ነገር ስለነገራችሁኝ በጣም ደስ ብሎኛል። በጣም አድርጌ ነው የማመሰግነው። እንግዲህ ማታ ከቅመሟ ጋር ያገናኘን በቅመሟ ቤት። ውድ የተከበራችሁ ቤተሰቦች መልካም ምሽት ይኑላችሁ። ባይ ባይ።